እስቲ አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ የማህበራዊ ሚዲያ ገጻችሁን በስልካችሁ ላይ ስትመለከቱ ምን ተሰምቷችኋል? ደስታ መነቃቃት ወይንስ እውቀት አገኛችሁ? ከሚያብረቀርቀው የስክሪናችሁ ገጽታ ጀርባ የሌሎችን የተዋበ ሕይወት ከራሳችሁ እውነተኛ ሕይወት ጋር አነጻጽራችሁ የእናንተ ሕይወት ባዶና ትርጉም የለሽ እንደሆነ፣ የሆነ አንድ የጎደላችሁ ነገር እንዳለ ተሰምቷችሁ ያውቃል? በቀደሙት ዝግጅቶቻችን የዘመናችንን ደሊላ ስለምትጠቀምባቸው የሸማችነትና የማስመሰል ስልቶች በሰፊው ተመልክተናል። ዛሬ ደግሞ እነዚህ ስልቶች ተዋሕደው ተራቀውና ቴክኖሎጂን ተላብሰው የቀረቡበትን ትልቁን የዘመናችንን መድረክ መድረክ እንመረምራለን። ይህ መድረክ በሚሊዮኖች የሚቆጠሩ ወጣቶች ልብንና አእምሮ የተማረከበት አዳዲስ የዲጂታል ጣዖታት የሚመለኩበት የኢንፍሉዌንሰርስ ባህል ነው። ይህ ዝግጅት የምንከተላቸውን ሰዎች ህይወት ለማሳየት ብቻ አይደለም የተዘጋጀው ከሚያብረቀርቀው የስክሪኑ ገጽታ ጀርባ ያለውን የውሸት ሕይወት፣ ለዝናና ለገንዘብ ሲባል የሚከፈለውን እውነተኛ ስቃይና በተለይም በወጣቱ ትውልድ ላይ እየተጋለጠ ያለውን ከባድ የሞራልና የመንፈስ ውድቀት ለማጋለጥና የማስጠንቀቂያ ደወል ለማሰማት የተዘጋጀ ነው። ይህ ከመባ ቲቪ የሚተላለፍላችሁ ደሊላ የተሰኘው ሳምንታዊ ዝግጅታችን ነው። ዛሬ የዲጂታል ጣዖታትን አደጋና ከጀርባ ያለውን ስውር ወጥመድ እንመረምራለን። አብራችሁን ቆዩ። የኢንፍሉዌንሰርስ ባህል ይህ የዲጂታል ጣዖት አምልኮ የተገነባው በአንድ ትልቅና አደገኛ ቅዠት ላይ ነው። ይኸውም ፍጹም ህይወት ወይም ዘ ፐርፌክት ላይፍ በሚል መርህ ላይ ነው። ይህንን መርህ ለመረዳት ስልካችንን ከፍተን ኢንስታግራምን ወይም ቲክቶክን መመልከት ብቻ በቂ ነው። የምንመለከታቸው ኢንፍሉዌንሰሮች ሁል ጊዜ ደስተኞች ናቸው። ካፋቸው ፈገግታ፣ ከፊታቸው ብርሃን አይለይም። ሁል ጊዜ በሚያማምሩ ቦታዎች ላይ ናቸው። በዱባይ ሰማይ ጠቀስ ህንፃዎች ላይ፣ በዛንዚባር ነጭ አሸዋ ማ የባህር ዳርቻዎች ወይም በአውሮፓ ጥንታዊ ከተሞች ጎዳናዎች ላይ ሲዝናኑ ይታያል። ሁል ጊዜ ፍጹም የሆነ አካላዊ ቅርጽና የፊት ገጽታ አላቸው። በጅም ያካበቱት ጡንቻ፣ በመዋቢያ ያሳመሩት ፊት፣ በውድ ልብስ ያጌጣ አካል። ሁል ጊዜ የፍጹም የሆነ አካላዊ ቅርጽና የፊት ገጽታ አላቸው። በጅም ያካበቱት ጡንቻ፣ በመዋቢያ ያሳመሩት ፊት፣ በውድ ልብስ ያጌጣ አካል። ቤታቸው ሁሌም የጸዳና የተዋበ ነው ልክ እንደ መጽሔት ሽፋን። ግንኙነታቸው ሁሌም በፍቅርና በስጦታ የተሞላ ነው። በየቀኑ የሚያከብሩት የልደት በዓል በየሳምንቱ የሚገቡት አዲስ የፍቅር ቃል ኪዳን አለ። ከዚህ ሁሉ ጀርባ ያለው መልእክት ግልጽ ነው፤ ሕይወት ማለት ይሄ ነው፣ ደስታ ማለት እንዲህ መኖር ነው የሚል መልእክት። ይህ ግን እውነት ነው ወይ ብለን እንጠይቅ። መልሱ ግልጽ ነው። በፍጹም ይህ እውነት አይደለም። ይህ ትልቁ የዘመናችን ደሊላ ውሸት ነው። እኛ የምናየው የእነዚህ ሰዎች እውነተኛን ህይወት አይደለም። እኛ የምናየው በጥንቃቄ የተመረጠ በመተግበሪያ ወይም በተለያዩ አፕሊኬሽኖች የተስተካከለ የተቀነባበረና እጅግ የተዋበ የህይወታቸውን ቅንጣቢ ብቻ ነው። ልክ አንድ ፊልም ሰሪ ከመቶ ሰዓታት ቀረጻ ውስጥ ምርጥ የተባሉትን ሁለት ደቂቃዎች ብቻ ቆርጦ እንደሚያሳየን እነርሱም ከ24 ሰዓታት ውሏቸው ውስጥ ያቺን ፈገግ ያሉባትን ያቺ የተዋቡባትን ያቺ የተዝናኑባትን ቅጽበት ብቻ ቆርጠው ያሳዩናል። የበሽታቸውን ጊዜ አያሳዩንም። የሐዘናቸውንና የለቅሷቸውን ሰዓት ይደብቁታል። ከወዳጆቻቸው ጋር የተጣሉበትን፣ የብቸኝነት ስሜት የተሰማቸውን፣ በኑሮ ውድነት የተጨነቁበትን ወይም ነገ ምን ሆናለው ብለው የሰጉበትን ቅጽበት በፍጹም አናይም። እነርሱ እንደ ማንኛውም ሰው ይደክማሉ፣ ይታመማሉ፣ ያዝናሉ፣ ይሳሳታሉ። ነገር ግን ይህንን እውነት መደበቅ የዚህ ዲጂታል ጨዋታ ህግ ነው። ችግሩ የሚጀምረው እዚህ ጋር ነው። እኛ ተመልካቾቹ ይህንን የተቆራረጠ የተቀነባበረና ፍጹም እንዲመስል ተደርጎ የተሰራውን የደስታ ትርዒት ከራሳችን ሙሉና ያልተዋበ ሐዘን እና ደስታ፣ ስኬትና ውድቀት፣ ጥንካሬና ድካም የተቀላቀለበት እውነተኛ ህይወት ጋር እናነጻጽራለን። ውጤቱ የማይቀርና ጥፊ ነው። የመጀመሪያው ውጤት የበታችነት ስሜት ነው። የእነርሱ ቆዳ ለምን እንዲህ ያምራል? የኔ ስለምን እንደዚህ ሆነ? እነርሱ ዓለምን ሲዞሩ እኔ ለምን እዚህ ቢሮ ውስጥ ወይም ቤት ውስጥ ታሰርኩ? የእነርሱ ግንኙነት በፍቅር ሲሞላ የኔ ግን ለምን በጭቅጭቅ የተሞላ ሆነ? የሚሉ ጥያቄዎች አእምሮአችንን ይወሩታል። ሳናቀው እግዚአብሔር በሰጠን ማንነት፣ ሕይወትና ሁኔታ ማፈር እንጀምራለን። ሁለተኛው ውጤት ቅናትና ምቀኝነት ነው። የሌላው ሰው ደስታ መስሎ የሚታየን ነገር በልባችን ውስጥ የምቀኝነት እሳትን ይጭራል። ይህ ደግሞ ከመንፈሳዊ ህይወት ከሚያርቁን ትላልቅ ኃጢአቶች አንዱ ነው። ቅናት ሰላምን ይነሳል፣ ፍቅርን ያጠፋል፣ ልብንም በጭንቀትና በምሬት ይሞላል። ሶስተኛውና ከሁሉም የከፋው ውጤት ደግሞ የመንፈስ ጭንቀት ወይም ዲፕሬሽን ነው። የማያቋርጥ ንጽጽር፣ የበታችነት ስሜትና ቅናት ተደማምረው ወደ ጥልቅ የተስፋ መቁረጥ ስሜት ውስጥ ይመሩናል። የኔ ህይወት ምን ችግር አለበት? ለምን እኔ ብቻ ዕድለ ቢስ ሆንኩ? የሚለው ጥያቄ ህይወት ትርጉም የለሽ እንደሆነች እንዲሰማን ያደርጋል ይህ ነው እንግዲህ የዘመናችን ደሊላ የምትቆርጠው የመጀመሪያውና ወሳኙ የመንፈስ ጸጉራችን፣ ይሄውም የምስጋናና የእርካታ ጸጉር ነው። ቅዱሳት መጻሕፍት በሁሉ አመስግኑ ይሉናል። ምስጋና የክርስትና ህይወት መሰረት ነው። ምስጋና ማለት እግዚአብሔር በህይወታችን ያደረገልንን መልካም ነገር ማየትና ማመን ማለት ነው። እይታችንን በጎደለን ነገር ላይ ሳይሆን በተሰጠን ነገር ላይ ማድረግ ማለት ነው። ይህቺ የዲጂታሏ ደሊላ ግን ይህንን እንዳናደርግ ትዋጋናለች። እይታችንን የምናደርገው በራሳችን ህይወት ውስጥ ባለው እግዚአብሔር በረከት ላይ ሳይሆን በሌላው ሰው የኢንስታግራም ገጽ ላይ ባለው የውሸት ምስል ላይ ይሆናል። በዚህም ባለን ነገር ፈጣሪን ከማመስገን ይልቅ በሌለን ነገር እንድናማርርና እንድንቆጭ ነፍሳችንም እረፍት እንድታጣ ታደርገናለች። የእርካታ ስሜታችን ይጠፋል። ልባችንም ሁሌ የማይረካ የማይጠግብና አዲስ ነገርን የሚያሳድድ የፍላጎት እስረኛ ይሆናል። የሶምሶን ጥንካሬ በጸጉሩ እንደነበር፣ የእኛም መንፈሳዊ ጥንካሬ መሰረቱ በእግዚአብሔር ፍቃድ ደስ መሰኘትና ባለን ነገር እርካታን ማግኘት ላይ ነው። ይህች ደሊላ ይህንን የእርካታ ጸጉራችንን ስትቆርጥ፣ ለመንፈስ ጭንቀት፣ ለተስፋ መቁረጥና ለሌሎችን መንፈሳዊ በሽታዎች በቀላሉ እንጋለጣለን። የዲጂታል ጣዖታት አምልኮ በዚህ በእርካታ ማጣትና በውሸት ህይወት ማሳያ ብቻ አያበቃም። የዘመናችን ደሊላ አንድ ጊዜ መንፈስ ጥንካሬያችንን ካዳከመችው በኋላ ወደ ቀጣዩና ወደ ጠለቀው የውድቀት ደረጃ ትመራናለች። ይህ ደረጃ የክብር መሸርሸርና የውርደት መንገድ ነው። የኢንፍሉዌንሰርስ ባህል በተፈጥሮው እንደሱስ ነው። አንዴ ከጀመርከው በኋላ ሁ ሁል ጊዜ ተጨማሪ ነገር ትፈልጋለህ ተጨማሪ ተከታይ ወይም ፎሎወርስ ተጨማሪ እይታ ወይም ቪው ተጨማሪ ላይክ ተጨማሪ ገንዘብ ይህን ለማግኘት የሚደረገው ውድድር ከጊዜ ወደ ጊዜ እየከረረ ሲሄድ ሰዎች ትኩረት ለማግኘት ሲሉ ድንበርን ማለፍ ይጀምራሉ ይህም ድንበር የማኅበረሰቡን ስነ ምግባር የሃይማኖትን ትምህርትና ከሁሉም በላይ ደግሞ እግዚአብሔር በሁላችንም ውስጥ ያስቀመጠውን የተፈጥሮ ህግ የሆነውን የክብርና የሃፍረትን ድንበር መጣስ ነው ይህንን የውርደት መንገድ ዛሬ በገዛ ሀገራችን የማህበረ ማህበራዊ ሚዲያ ገጾች ላይ በተለይም በቲክቶክ እና በኢንስታግራም በግልጽ እያየነው እንገኛለን። የመጀመሪያው ምልክት የአለባበስ መገላለጥ ነው። ቀስ በቀስ እግዚአብሔር የሰጠንን ሰውነት በክብር ከመሸፈን ይልቅ ገላን ለገበያ የማቅረብ አዝማሚያ እየተስፋፋ ይመጣል። ጽንፍ የወጣ የሰውነትን ቅርጽ ከማሳየት አልፎ ለራቁትነት የቀረቡ አለባበሶች በፋሽን እና በዘመናዊነት ስም ይሞገሳሉ። ሰውነቴ የራሴ ነው፣ የፈለኩትን አደርገዋለሁ የሚለው መፈክር ከእውነተኛ ነጻነት ይልቅ የሰውን ልጅ በተለይም ሴቶችን ለሌ አይን መዝናኛ የሚያቀርብ የስጋዊ ባርነት መሆኑ ብዙዎች አይረዱትም። ቅዱስ ጳውሎስ ሁሉ ተፈቅዶልኛል፣ ነገር ግን ሁሉም አይጠቅመኝም ያለው ለዚህ ነው። ሰውነታችን የእግዚአብሔር ማደሪያ የሆነው ቅዱስ ቤተ መቅደስ መሆኑን እንድንረሳ እንደረጋለን። ሁለተኛውና ከዚህ የከፋው ምልክት የግል ሕይወትን ለገበያ ማቅረብ ነው። ቀደም ባሉት ዘመናት በቤታችን ውስጥ የሚደረግ ነገር፣ የትዳር ህይወት፣ የቤተሰብ ምስጢር በክብርና በምስጢር የተጠበቀ ነበር። ዛሬ ግን ለተከታይና ለእይታ ሲ ሲባል ይህ ሁሉ አደባባይ እየወጣ ይገኛል። በትዳር ውስጥ የሚፈጠር ጭቅጭቅ፣ የፍቅረኛሞች መታረቅና መለያየት፣ የእርግዝና ዜና፣ አልፎ ተርፎም የሐዘንና የለቅሶ ጊዜ ሳይቀር ሁሉም ለካሜራ ቀርቦ ለሕዝብ ይተነተናል። የግል የሆነው ነገር ቅድስናውን ያጣል። ሕይወት በሙሉ ወደ አንድ ትልቅ የቲያትር መድረክነት ትቀየራለች። እነዚህን ድንበሮች መጣስ በሕብረተሰቡ ዘንድ ድፍረትንና ግልጽነት ተብሎ ሊሞገስ ይችላል። ነገር ግን ከጀርባው ያለው እውነት ለገንዘብ ለተከታይና ለዲጂታል ላይክ ሲባል ክብርና ሀፍረትን የመሸጥ ሂደት ነው። ይህ የዘመናችን ደሊላ የምትቆርጠው ሁለተኛው ጸጉራችን ሚስጥር የመጠበቅና የክብር የማፈርም ጸጉራችን ነው። ሀፍረት እግዚአብሔር በሰው ልጅ ሕሊና ውስጥ ያስቀመጠው ከክፉ ነገር እንድንርቅና ክብራችንን እንድንጠብቅ የሚረዳን ታላቅ መንፈሳዊ ስጦታ ነው። የዛሬው ዓለም ግን ምንንም ነገር አትፍራ፣ ሚስጥርም አትጠብቅ፣ አትፈርም እያለ ይህንን ስጦታችንን ሊነጥቀን ይሞክራል። ሀፍረትን ማጣት ማለት ለኃጢአት ያለን ድፍረት መጨመር ማለት ነው ነው ክብርን ማጣት ማለት ደግሞ እግዚአብሔር በአምሳሉ የፈጠረው ማንነታችንን ረስተን እንደ አንድ ተራ ዕቃ መታየት ማለት ነው። የውርደቱ መንገድ በዚህ አያበቃም። የሚከተለው ከዚህ የከፋ ነው። ትኩረትን ለመሳብ የሚደረገው ሩጫ ሲቀጥል፣ ይዘቶች ይበልጥ ጽንፈኛ ይሆናሉ። ፕራንክ ወይም ቀልድ በሚል ስም ሰዎችን ማዋረድ፣ ማስጨነቅና መጉዳት እንደ መዝናኛ ይቆጠራል። ከዚያም አልፎ ይህንን ቪዲዮ ከሰራህ ወይም ከሰራሽ ይህንን ያህል እከፍልሃለሁ የሚሉ ውድድሮች ይጀመራሉ። እነዚህ ውድድሮች በው ውጭው ዓለም እንደምንመለከተው ሰዎች ክብራቸውን የሚያዋርዱ ጸያፍ የሆኑና አንዳንዴም ለሕይወት አስጊ የሆኑ ነገሮችን እንዲያደርጉ ይገፋፏቸዋል። ለምሳሌ እንግዳ ሰዎችን መንገድ ላይ ማቀፍ፣ ጸያፍ ቃላትን በአደባባይ መናገር፣ አደገኛ ነገሮችን መመገብ፣ አልፎ ተርፎም ራቁትን መሮጥ። ይህ ሁሉ ለተወሰነ ገንዘብ ወይም ለዲጂታል ዝና ሲባል ይፈጸማል። ይህ ሰዎችን በተለይም ወጣቶችን በእግዚአብሔር አምሳል እንደተፈጠሩ ክቡር ፍጡራን ሳይሆን እንደ አንድ መዝናኛ ዕቃ ኦብጀክት ኦፍ ኢንተርቴንመንት መመልከት ነው። የተመልካቹ ስሜትና መዝናናት ከተዋናዩ ክብርና ስብዕና በላይ ዋጋ ይኖረዋል። ይህ ሁሉ የዘመናችን ደሊላ እግዚአብሔር የሰጠንን የገላችንንና የነፍሳችንን ክብር አሳልፈን ለዲጂታል ዝና እንድንሰጥ የምትገፋፋበት መንገድ ነው። የሶምሶን ኃይሉ ሲደክም ለጠላቶቹ መሳለቂያ እንደሆነ፣ እኛም ክብራችንን ስናጣ በዚህ ዲጂታል ዓለም ውስጥ የሌሎች መዝናኛና መሳለቂያ እንሆናለን። የሰው ልጅ ክቡር ነው። ክብሩም የሚመነጨው ከገንዘቡ ከውበቱ ወይም ከተከታዮቹ ብዛት ሳይሆን በእግዚአብሔር አምሳል ከመፈ ፈጠሩ ነው። ይህንን እውነት ስንረሳ ወደ ከፋ የውድቀት መንገድ እንገባለን። የእርካታ ማጣት ወጥመድ፣ የክብር መሸርሸር መንገድ፣ የዘመናችን ደሊላ የምትመራን በእነዚህ ሁለት አደገኛ ጎዳናዎች ብቻ አይደለም። ጉዞ በዚህ አያበቃም። ከዚህም በኋላ ወደ መጨረሻውና ወደ ጠለቀው የውድቀት ገደል ትገፋናለች። ይህ ገደል የንጽህና መጥፋትና የነፍስ መዋረድ የመጨረሻው ደረጃ ነው። የዲጂታል ጣዖት አምልኮ አንዴ የሀፍረትንና የክብርን ድንበር ካሻገረ በኋላ ቀጣዩ እርምጃው ያንን ውርደት ወደ ገቢ ምንጭነት መቀየር ነው። ይህ የሚሆነው እንዴት ነው ብለን አንዳንድ መረጃዎችን እንመልከት። በውጭው ዓለም ብዙ ኢንፍሉዌንሰሮች በተለይም በኢንስታግራም እና በቲክቶክ ላይ በሚያሳዩት የገላ መገላለጥና ስሜት ቀስቃሽ ይዘቶች ብዙ ተከታዮችን ካፈሩ በኋላ ወደ ቀጣዩ የንግድ ሞዴል ይሸጋገራሉ። ተከታዮቻቸውን የበለጠ የግልና የተለየ ይዘት ከፈለጋችሁ ወደ ሌላ መድረክኑ ብለው ይጋብዛሉ። ይህ መድረክ ስሙ ኦንሊ ፋንስ እና መሰል ድረ ገጾች ናቸው። እነዚህ ድረ ገጾች ምንድ ናቸው? በውጫዊ አገላለጽ የይዘት ፈጣሪዎች ወይም ክሬተርስ በቀጥታ ከተከታዮቻቸው ወርሃዊ ክፍያ እየተቀበሉ ልዩ ይዘቶችን የሚያቀርቡበት ናቸው ተብሎ ሊገለጽ ይችላል። ነገር ግን ከዚህ ቀላል ሽፋን ጀርባ ያለው እውነታ ግን እጅግ አስከፊ ነው። እነዚህ መድረኮች ሰዎች ገንዘብ በመክፈል የሌሎችን የግል ራቁት የሆኑና ጸያፍ ምስሎችን፣ ቪዲዮዎችን የሚመለከቱባቸው የተራቀቁ የዲጂታል የዝሙት አዳሪነት መድረኮች ናቸው። አንዲት ወጣት ወይም አንድ ወጣት በቲክቶክ ላይ በዳንስና በፈገግታ የጀመረው ጉዞ ቀስ በቀስ ወደ ገላ መገላለጥ ከዚያም ወደ ሙሉ ራቁትነትና የብልግና ፊልም መስራት ይቀየርበታል። ተመልካቹም በነፃ ከሚያየው ይዘት አልፎ ለበለጠ ርኩሰት ገንዘብ ከፋ ይሆናል። ይህ በአካል መገናኘትን የማይጠይቅ ነገር ግን በውጤቱና በመንፈሳዊ ጉዳቱ ከዝሙት አዳሪነት በምንም የማይተናነስ ዘመናዊ የነፍስ ሽያጭ ነው። ምናልባት አሁንም ይህ እኛን አይመለከትም የፈረንጆቹ የውድቀት ታሪክ ነው ልንል እንችላለን። ነገር ግን ይህ ትልቅ ስህተት ነው። ይህ አደጋ ዛሬ የሩቅ ተረት አይደለም፤ ወደ ሀገራችን በስፋት እየገባ ነው። በቴሌግራም በሚከፈቱ ዝግ ወይም ፕራይቬት ቻናሎች፣ በተለያዩ ድረገጾችና የማህበራዊ ሚዲያ መተግበሪያዎች አማካኝነት የሀገራችን ልጆች በዚህ የእርኩሰት መረብ ውስጥ እየተጠለፉ ይገኛሉ። ብዙ ወጣቶች በቀላሉ ገንዘብ ማግኘት በሚል አሳሳች ሰበብ ገላቸውንና ክብራቸውን ለገበያ እያቀረቡ ይገኛል። የኑሮ ውድነት፣ የሥራ እጦት እና ከሁሉም በላይ ደግሞ የሸማችነት ባህል የፈጠረው እንደ ነርሱ መኖር አለብኝ የሚል ግፊት ለዚህ ውድቀት እንደ ትልቅ ምክንያት ይጠቀሳል። ነገር ግን ምንም አይነት ምክንያት ቢቀርብ ይህ ድርጊት በአካል ከሚፈጸም ዝሙት በምንም የማይተናነስ ነፍስን የሚያቆስል ከእግዚአብሔር የሚያርቅና የሰውን ልጅ ክብር ከጉልበት በታች የሚጥል ከባድ ኃጢአት ነው ይህ የደሊላ መጨረሻውና ከባዱ ምቷ ነው የሶምሶንን ኃይል ከሸረሸረችና ካዋረደች በኋላ በመጨረሻ አይኑን አውጥታ ለጠላቶቹ አሳልፋ እንደሰጠችው እሷም የሰውን ልጅ መንፈሳዊ አይን ታወጣለች መንፈሳዊ አይን ማለት ነገሮችን በእግዚአብሔር እይታ መመልከት ማለት ነው ንጽህናን ከእርኩሰት ክብርን ከውርደት እውነትን ከውሸት መለየት መቻል ማለት ነው። ይህች የዲጂታሏ ደሊላ ግን ይህንን አይናችንን ታሳውረዋለች። እርኩሰትን የገቢ ምንጭ፣ ዝሙትን የይዘት ፈጠራ ወይም ኮንተንት ክሬሽን፣ ውርደትን ነጻነት እያለች ስትጠራው እኛም ልዩነቱ ይጠፋብንና መቀበልን እንጀምራለን። ከዚያም የሰው ልጅ ከእግዚአብሔር አምሳልነቱ አውርዳ በስሜትና በገንዘብ ብቻ በሚለካ ሥጋዊ ፍጡርነት ትቀይረዋለች። የሴት ልጅ ዋጋ በገላዋ ውበትና በሚመነጨው ገንዘብ፣ የወንድ ልጅ ዋጋ ደግሞ ያንን ገንዘብ በመክፈል በሚያገኘው ጊዜያዊ ስሜት ይሆናል። ፍቅር፣ ክብር፣ ቃል ኪዳንና ትዳር ትርጉማቸውን ያጣሉ። ይህ ደግሞ የምትቆርጠው ሦስተኛውና የመጨረሻው ጸጉራችን የንጽህናና የቅድስና ጸጉር ነው። ቅዱሳት መጻሕፍት ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በማለት የሰውነታችንን ቅድስና ያስተምሩናል። ዝሙት በየትኛው መልኩ ቢፈጸም ይህንን የእግዚአብሔርን ቤተ መቅደስ የሚያረክስ ከእግዚአብሔር ጋር ያለንን ህብረት የሚቆርጥና የነፍስን ሞት የሚያስከትል ከባድ ኃጢአት ነው። የዛሬዋ ደሊላ ይህን ይህንን የኃጢአት መንገድ በቴክኖሎጂ አስውባ በገንዘብ አጣፍጣ ምንም ችግር የለውም በሚል የውሸት ማረጋገጫ አጅባ ታቀርብልናለች። ይህንን ወጥመድ በንቃት ካልተቃወምነው ውጤቱ የአንድ ትውልድ መንፈሳዊ ውድቀትና የነፍሳት ጥፋት ይሆናል። የእርካታ ማጣት ወጥመድ፣ የክብር መሸርሸር መንገድ፣ የንጽህና መጥፋት ገደል፤ የዘመናችን ደሊላ በዚህ በዲጂታል ዓለም የምትመራን በእነዚህ ሶስት አደገኛ ጎዳናዎች ነው። ግቧም ግልጽ ነው። የመንፈስ ጥንካሬያችንን ሸርሽራ ከእግዚአብሔር አርቃ ለኃጢአትና ለውርደት ባርነት አሳልፋ መስጠት ነው። ታዲያ ከዚህ ሁሉ የዲጂታል ወጥመድና የመንፈስ ውድቀት መውጫ መንገዱ ምንድነው? ይህ የጣዖት አምልኮ ማዕበል ቤታችንን ሰብሮ ሲገባ እጃችንን አጣጥፈን እንመለከተዋለን ወይስ ልክ እንደ ሶምሶን ከውድቀቱ በኋላ ተጸጽቶ ወደ እግዚአብሔር እንደጮኸ እኛም ወደ ፈጣሪያችን ጮኸን መውጫ መንገድ እንፈልጋለን? መልሱ እግዚአብሔር ይመስገን መውጫ መንገድ አለ የሚለው ነው። ከዚህ ጨለማ መውጫው ብርሃን፣ ከዚህ ውሸት ማምለጫው እውነት፣ ከዚህ ባርነት መውጫው ነፃነት በቤተ ክርስቲያን ተዘጋጅቶልናል። መፍትሄው በሶስት ዋና ዋና መንፈሳዊ ምሽጎች ላይ ያተኩራል። የመጀመሪያው ምሽግ ንቁ መሆንና መጠበቅ ነው። የማንኛውም መንፈሳዊ ውጊያ የመጀመሪያው እርምጃ ጠላትንና ስልቱን ማወቅ ነው። ጌታችን በወንጌል የተባረከች ነፍስስ ንቁ ናት እንዳለ እኛም በዚህ በዲጂታል ዘመን ከመቼውም ጊዜ በላይ ንቁ መሆን አለብን። የምንመለከተውን ይዘት፣ የምንከታተላቸውን ሰዎችና በማህበራዊ ሚዲያ ላይ የምናጠፋውን ጊዜ በጥንቃቄ መምረጥ አለብን። ስልካችንን ከማንሳታችን በፊትም ሆነ ስንጠቀም ራሳችንን ወሳኝ ጥያቄዎችን መጠየቅ ይኖርብናል። ይህ የምመለከተው ነገር እግዚአብሔርን ያከብራል ወይ? ነፍሴን ይመግባታል ወይስ ያቆስላታል? ይህንን ኢንፍሉዌንሰር የምከተለው ወይም የምከተላት ለምንድነው? ነው መልካም ነገር ለመማር ነው ወይስ በቅናትና በበታችነት ስሜት ራሴን ለመጉዳት? በማህበራዊ ሚዲያ ላይ የማጠፋው ጊዜ ከቤተሰቦቼ ከጓደኞቼ፣ እና ከፈጣሪዬ ጋር ከማሳልፈው ጊዜ እየበለጠ ነው ወይ? እነዚህ የህሊና ጥያቄዎች ልክ እንደ አንድ መንፈሳዊ ጠባቂ ሆነው የደሊላን የማታለያ ሹክሹክታዎችና ምስሎች ወደ ልባችን ዘልቀው እንዳይገቡ ይከላከላሉ። ጾመ ድረገጽ ወይም ለተወሰነ ጊዜ ከማህበራዊ ሚዲያ መራቅ አእምሯችንን ከዲጂታል ጫጫታ ለማጽዳትና በጸጥታ ከፈጣሪ ጋር ለመገናኘት ትልቅ እድል ይሰጠናል። ሁለተኛው ምሽግ እውነተኛውን አርአያ መከተል ነው ይህ የዲጂታል ዓለም የውሸት አርአያዎችን እና ጣዖታትን ያቀርብልናል የእነዚህ ጣዖታት ሕይወት የተመሰረተው በዝና በገንዘብና በስጋዊ ደስታ ላይ ነው የእኛ አርአያዎች ግን እነዚህ አይደሉም የእኛ አርአያዎች ሕይወታቸውን ሙሉ ለእግዚአብሔር የሰጡ ዓለምንና ክብሯን ንቀው ሰማያዊውን መንግስት የመረጡ ቅዱሳን አባቶቻችንና እናቶቻችን ናቸው የእመቤታችን የቅድስት ድንግል ማርያም የትህትናና የንጽህና ሕይወትን እናስብ የቅድስት አርሴማን ጽናትና ለክብሯ የከፈለችውን መስዋዕትነት እናስታውስ የቅዱስ ጊዮርጊስን ኃያልነትና ለእምነቱ የነበረውን ድፍረት እንመልከት። የባህታውያንን የዓለም ንቀትና የመንፈስ ጥንካሬ እናሰላስል። የእነርሱን ገድል ማንበብ፣ ታሪካቸውን ማጥናትና ሕይወታቸውን ለመከተል እንጣር። ከዚህ ከዘመኑ የውሸት ሕይወትና የጣዖት አምልኮ ያድኑናል፣ እነርሱ እውነተኛውን የደስታና የክብር መንገድ አሳይተውናልና። የእነርሱን ፈለግ ስንከተል የዲጂታል ጣዖታት በሕይወታችን ላይ ያላቸው ስልጣን ይጠፋል። ሶስተኛውና ዋነኛው ምሽግ ከምንጩ መጠጣት የሚለው ነው ለማህበራዊ ሚዲያ የሚሰጠን እርካታ ልክ በሞቃት ቀን ከሩቅ እንደምንመለከተው የውሃ ምንጭ ነው። ስንቀርበው ግን ባዶ ሆኖ እናገኘዋለን። ጊዜያዊ፣ ውጫዊና ነፍስን የማያረካ ነው። እውነተኛው የህይወት ውሃ፣ የሰላምና የእርካታ ምንጭ ግን ያለው በቤተ ክርስቲያን ነው። ከዚህ ምንጭ ለመጠጣት ደግሞ የተሰጡን ታላላቅ መንፈሳዊ መሳሪያዎች አሉ። የመጀመሪያው ንስሐ ነው። በዲጂታል ዓለም ውስጥ በዓይናችን በሐሳባችንና በድርጊታችን የሰራ ነውን ኃጢያት በንስሐ አባት ፊት ተናዘን ስንታ የደሊላን የኃጢአት እስራትን በጣጥሳለን፣ ነፍሳችን ትጸዳለች፣ ሊናችንም ረፍት ያገኛል። ቀጣዩ ቅዱስ ቁርባን ነው። የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ከራሱ ከሕይወት ምንጩ ጋር እንዋሃዳለን። ይህ የትኛውም የዲጂታል ሱስ ሊሰብረው የማይችለው መንፈሳዊ ጥንካሬ፣ የትኛውም የርኩሰት መንፈስ ሊቋቋመው የማይችለው ቅድስናን ይሰጠናል። በቅዱስ ቁርባን ስንጸና የትኛውም የደሊላ ወጥመድ ሊያጠምደን አይችልም። ሶስተኛው ጸሎት ነው። ጸሎት ከፈጣሪ ጋር የምናደርገው እውነተኛና ቀጥተኛ ግንኙነት ነው። በማህበራዊ ሚዲያ ከምናደርገው የውሸት ግንኙነት በተቃራኒ ጸሎት ነፍሳችንን በእውነተኛ ፍቅርና ሰላም ይሞላታል። የመጨረሻው ጾም ነው። ጾም ደግሞ ስጋዊ ፍላጎታችንን እንድንቆጣጠርና ለመንፈሳችን እንድንገዛ የሚያግዘን ታላቅ መሳሪያ ነው። በማጠቃለያው የኢንፍሉዌንሰርስ ባህል የውሸት ሕይወትን፣ ጊዜያዊ ዝናና መጨረሻው ውርደት የሆነን መንገድ ቃል ይገባልናል። ክርስቶስ ግን እኔ መንገድና እውነት ሕይወትም ነኝ ይላል። እርሱ እውነተኛው መንገድ፣ የማያልፈው ክብርና የዘላለምን ሕይወት ይሰጠናል። ምርጫው በእጃችን ነው። የደሊላን የውሸት ሹክሹክታ ሰምተን ወደ ጥፋት ገደል መውረድ፣ ወይንስ የክርስቶስን የሕይወት ጥሪ ሰምተን ወደ እውነተኛው ነፃነት መምጣት? እስከዚያው ድረስ ፈጣሪ ልጆቻችንንና መላውን ትውልድ ከዚህ ከዘመኑ የዲጂታል ደሊላ ወጥመድና ክፋት ይጠብቅልን። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። ሰላም፣ እግዚአብሔር አይለየን።